አርሰናል አስቀድሞ ለመጀመር እንግዲህ አሁን ትልቅ ክረምት ከሚኖራቸው ክለቦች መካከል አንደኛው አርሰናል ነው። ከሰሞኑ ሚኬል አርቴታ ጋዜጣዊ መግለጫዎቹ ላይ ከሆነ በተደጋጋሚ ከሚጠየቃቸው ጥያቄዎች አንደኛው እንዴት ባለ መንገድ ትጠናክራላችሁ? የሚቀጥለው የውድድር ዘመን በእርግጥ አይነት ዋንጫ የምታነሱበት ነው ወይ? የቶትናም ዋንጫ ማንሳት የእናንተን ሲዝን ከቶትናም ይልቅ መጥፎ አያደርገውም ወይ? አይነት ጥያቄዎች ናቸው ሲጠየቅ የነበረው እና ደጋግሞ የሚመልሰውና የሚለው ነገር ያለፉት አመታት ለዋንጫው መጠጋታቸውን በመደዳ ላለፉት ሶስት አመታት እንግዲህ የዘንድሮውን ጨምሮ በሶስት ተከታይ ሲዝኖች ሁለተኛ ሁለተኛ ሁለተኛ ሆኖ መጨረሳቸው ነው። በእርግጥ የዘንድሮ ሁለተኛ ካለፉት ሁለት አመታት ሁለተኛዎች በጣም የተለየ ነው። አስቀድሞ እጅ የሰጠ ቡድን ነው ተጫዋቾቹ የሚሉትና ሚኬል አርቴታ በልብ ሙሉነት የሚናገሩት አንድ ነገር። በጣም ብዙ ጠውረድ የነበረበት አመት ነው። እዚህ ደረጃ መገኘታችን ድንቅ ነው ነው የሚሉት እነሱ በዚህ ሁሉ ፈተና በዚህ ሁሉ ማዕበል ውስጥ ሁለተኛው ሆኖ ማጠናቀቅ በጣም ትልቅ ስኬት ነው ብሎ ነው የሚያነሱት። ማይልስ ሉዊስ ስኬል ይህን ሲል ሰምተነዋል። ኦዴጋርድ ይህንን ሲያነሳ ሰምተነዋል። ሳካሲያን እንደውም ስለ ጽናት ነው ደጋግሞ ሲያነሱ የምንሰማቸው እና እንደዚህ ባለ የጉዳት ችግር፣ እንደዚህ ባለ የዳኝነት ኢንኮንሲስተንሲ፣ እንደዚህ ባለ የተዛባ ውሳኔ ውስጥ ሁለተኛው ተን መጨረሳችን ጥንካሬያችንን የአእምሮ ጥንካሬያችንን ያሳያል፣ ነው የሚሉት። የሆነ ሆኖ ግን እንደ ቡድን በጣም ትራንስፎርማቲቭ የዝውውር ገበያ ወይ ደግሞ ክረምት ይኖራቸዋል ተብሎ ከሚጠበቁ ከሚገመቱ ቡድኖች ዋነኛው አርሰናል ነው። ሻምፒዮኑ ሊቨርፑል ለምሳሌ አርኔ ስሎት እንዳሉት ተጫዋች ይገዛል፣ ግን ደግሞ ስር ነቀል ለውጥ ለማድረግ አይገደድም። ሊጠናከር የሚፈልግባቸው ቦታዎች አሉ። ቅድም ስትል እንደነበረው የዳን ሆኒ ዝ ጉዳይ አንደኛው ነው። ከዛ በኋላ ደግሞ ትሬንት አሌክሳንደር አልኖርድን ኮኖር ብራድሌ ይተካዋል ወይ ደግሞ ፍሪምፖንግ አለ ለቦታው እነዚህ ሁለት ተጫዋቾች እየተፈዋከሩ የሚጫወቱበት ነው። ጎሜዝ ክለቡን መልቀቁ የማይቀር ነው። ስለዚህ የሆነ ሴንተርባክስ ባክስ ለማምጣት ታስባለ። የእግራው መስመር ላይ ስለ ኪርኬዝ በተደጋጋሚ ሲነሳ ቆይቷል። ይሄ ከሮበርትሰን ወይ ከሲሚካስ ክለብ መልቀቅ አለመልቅ ጋር የተያዘ ሳይሆን በቀጥታ ከፐርፎርማንስ መውረድ ጋር የተያዘ ነው። በሮበርት ሳንቼስ ስለዚህ አፕግሬድ ነው እዚህ ቦታ ላይ የሚመጣው ተጫዋች። ከዛ በተረፈ ግን ሊቨርፑልን እንደ ክለብ ካየኸው የሊቨርፑል ፈጠራ ባለፉት ዓመታት መሀል ለመሀል ብዙ የሚያስመካ አይደለም። የሊቨርፑል አብዛኛው የፈጠራ መነሻ ሁለቱ ፉልባኮች ናቸው፣ ትሬንት አሌክሳንደር አልወንድ እና ሮበርትሰን። የሮበርትሰን የፈጠራ አቅም ያው ካጫወት መውረድ ስንል ከነበረውም ነገር ጋር በቁጥሮች ቀንሶ ሊሆን ይችላል። ትሬንት አሌክሳንደር አልወንድም በጉዳት አንዳንዶቹ አጋጣሚዎች ላይ ወጣ ገባይ ማለት ነገር ነበረው፣ ግን ደግሞ የመፍጠር አቅሙ ሁሉ ጊዜ የሚያለ ይካለ የሚታወቅ ነው። በጥቅሉ ግን ሊቨርፑል መሀል ለመሀል አለመፍጠሩን ማሳያ በነዚህ ተጫዋቾች ላይ ምን ያክል ጥገኛ መሆኑን ማየት በቂ ነው። ሌላኛው ደግሞ በዚህ ውድድር ዘመን ከመስመር የሚነሱት የማጥቃት ባህሪ ያላቸው ተጫዋቾች አብዛኛውን የቡድኑን የማጥቃት የቤት ስራ መወጣታቸውን ስታይ ሊቨርፑል መሀል ለመሀል ለመፍጠር የሚያስችል ተጫዋች ለማምጣት ወደ ገበያ መውጣቱ የሚያስገርም አይደለም። ምክንያቱም ሊቨርፑል ለምሳሌ በፕሪሚየር ሊጉ የአሲስቱ መሪ መሐመድ ሳላህ ነው። ከፍተኛ ጎል አስቆጣሪ መሐመድ ሳላህ ነው። ኮከብ ተጫዋቹ መሐመድ ሳለ ነው እና ኮንትራክት ሲሰጡት መቼስ እንደዚህ ያለ ፐርፎርመንስ ላይ እና ደግሞ በክለቡ ሌጀንደሪ ስታተስ የገነባ ተጫዋች ላለፉት ስምንት አመታት የቡድኑ ስኬት ውስጥ በግንባር ቀደምትነት የሚነሳን ተጫዋች ኮንትራክት ባለመስጠት ወይ ደግሞ እንደው እድሜውን በማሰብ ወደጎን መግፋት ስህተት እንደሆነ በማመን ለተጫዋቹ መጨረሻ ላይ ኮንትራክት ሰጥተውታል ወይ ደግሞ እንደው ከመግባት ይልቅ ለመውጣት ቀርብ ነኝ ያለው ሰውዬ ለመቅረት ለመግባት ቀርቦ ድርድሩ እንዲሳካ ወይ ደግሞ ስምምነት ላይ እንዲደርሱ ምክንያቱ የፈለገው አይነት ነገር ቀርቦለት ወይ ደግሞ ከእሱም በኩል ትንሽዬ መምጣት ኑሮበት እነሱም ቢሆን አስቀድሞ ካሉት ትንሽዬ ፈቀቅ ብለው እንደሆነ መገመት እንችላለን። ግን ደግሞ በሰላሳ ሁለት አመቱ በጣም ጥሩ የነበረ ተጫዋች በሰላሳ ሶስት አመቱ በተመሳሳይ መንገድ ጥሩ ለመሆኑ ማረጋገጫ የሚሆን ነገር የለም። በእርግጥ ላለፉት አመታት ያደረገው የሰራው ወይ ደግሞ ተክለ ሰውነቱን ስታይ ከሜዳ ውጭ ያለ ህይወቱን የሚመራበት መንገድ ለመረዳት ስትሞክር እንደዚሁ በየጊዜው እያሻሻለው ከመጣው ነገር መነሻ ሙሀመድ ሳላ በአንድ ጊዜ ደግሞ ለሚቀጥል የውድድር ዘመን ተራ ተጫዋች ይሆናል ደግሞ ብሎ ማለትም ከባድ ነው። ግን ደግሞ ከእድሜ ጋር የሆነ ቀን ተጫዋቾች ዲክላይን ሲያደርጉ የሆነ ምልክት እያሳዩ አይደለም፣ በአንድ ጊዜ ዲክላይን አድርገውም ልታያቸው ትችላለህ እና ይሄ ተጽዕኖ መቼ ነው የሚቀንሰው? እስካሁን ድረስ በእድሜ እንደማይገደብ ከሰላሳ በሰላሳ ከሰላሳ በሰላሳ ሁለት ላሳየ ተጫዋች ጥያቄዎች እያነሱ መቀጠል አስፈላጊ ላይሆን ይችላል። ግን ደግሞ ለረዥም ጊዜ ለከርሞ ይህንን ታምኖ መቆየት በጣም አደጋለሁ። ስለዚህ እንደ ቬርትስ አይነት ተጫዋች ላይ ትኩረት ሲያደርጉ ምክንያታቸው ይገባል። ስለዚህ መሀል ለመሀል የበለጠ ለመፍጠር መሀል ለመሀል የሚጫወት ቡድን ለመሆን የመፍጠሩን በርደን አሁን እንግዲህ ዋነኛው ፈጣሪያቸው ክለቡን ለቋል እና ደግሞ ሌላኛው ቅድም እንዳልኩ በሳላኬዝ እድሜው እየጨመረ እድሜው እየገፋ ነው። ስለዚህ ሊመጣ የሚችለው ነገር ስለማይታወቅ ኃላፊነት እዚህ ምዛም መከፋፈል ይኖርበታል እና በመስመሮች ብቻ ሳይሆን መሀል ለመሀልን በደንብ የሚፈጥር የሚጫወት ቡድን ማድረግ የሊቨርፑል መሰረታዊ እንትን ነው እና ቅድም ያልከው የኑኒዝ ጉዳይ አለ። ከኑኒዝ ጋር ተያይዞ እንግዲህ የሸሽኮ ስም ከሊቨርፑልም ጋር መያያዝ ጀምሯል። እንደው የለየለት ጎል አስቆጠሪ እንኳን ባይሆን በአጫወት ረገድ ግን ከሌሎች የሊቨርፑል አጥቂዎች ከኑኒዝ በተሻለ የመግባባት አቅም ሊፈጥር እንደሚችል በደንብ እንረዳለን እና ሻምፒዮኑ ሊቨርፑል በጣም ብዙ እንደው ይሄ ስር ነቀል ለወጥ አያደርግም። ግን እነዚህ ቦታዎች ላይ ለምሳሌ አሁን ፍሪምፖንግ፣ አሌክሳንድር አልኖን ስለለቀቀበት ወይ ሲሚካስን ለመለቀቅ ሲያስቡ ወይ ደግሞ የሮበርትሰን ፐርፎርማንስ ስላሳሰባቸው ኬርኬዝን እዛ ቦታ ላይ ጎሜስ ስለሚለቅ አንድ ሴንተር ባክ ከዛ በኋላ ደግሞ መሀል ለመሀል መፍጠር በጣም አስፈላጊ ስለሆነ እዛ ቦታ ላይ እንደ ቬርትስ አይነት ኤክስ ፋክተር ያስፈልጋልና እሱን እዚህ ሙሉ ውስጥ ከዛ ውጪ ኑኝዝ ሚሄድ ከሆነ ነው እዛ ቦታ ላይ ተጫዋች የምታመጣው። ከዛ በተረፈ ግን ለምሳሌ የእግራውን መስመር ይዘው ለመጫወት ዲያዝና ሀክፖ መፎካከር ይችላሉ። ስለ አጥቂም ስታስብ እንግዲህ በለቀቀ ተጫዋች ምትክ ካልሆነ በስተቀር አሁንም ዲያጎ ጆታ የዚህ ቡድን አባል አካል ነው። ከዛ ደግሞ ከቀይ መስመር የሚነሳ ተጫዋች የሚፈልጉ ወይ ደግሞ የሚጠናከሩ ከሆነ መቆየት አለመቆየት ወይ ደግሞ አስፈላጊነት ላይ ተጨማሪ ገበያ በመውጣት ስድስት ቁጥር ሊገዙ የሚችሉት ወይ ደግሞ እዛ ቦታ ላይ ሊጫወት የሚችል የተጫዋቹ አፕግሬድ ወይ ደግሞ እንደው ለዚህ ተጫዋች ፉክክር መስጠት የሚችል ተጫዋች የሚገዙት ኤንዶን የሚሸጡ ከሆነ ነው። አለበለዚያ ግን ኤንዶ እያለ ተጨማሪ ተጫዋች ደግሞ እዛ ቦታ ላይ ያመጣሉ የሚል እምነት የለኝም። ስለዚህ ሊቨርፑል እንደሚቆዩትና እንደሚሄዱት ተጫዋች ይወሰናል። አርሰናል ግን ከዚህ የተለያዩ ጥያቄዎች አሉበት። ለምሳሌ ያነሳሁ የትሮሳድ ጉዳይ አለ። ትሮሳድ ያው መጨረሻ ላይ እንግዲህ አሁን የሆኑ ጨዋታዎች ላይ መጨረሻ አካባቢ በመደዳ ጎል አስቆጥሮ ምናምን ነገር የሆነ ሳምፕል ሳይዞን ከፍ አድርጎት ካልሆነ በስተቀረ በዚህኛው የውድድር ዘመን ጥሩ ሲዝን ያሳለፈው ብሎ መናገር ከባድ ነው። ካለፉት የመጀመሪያ የአርሰናል አመታቶቹ አንጻር ይሄ ሶስተኛ አመት ነው። ጥሩ ተቀያሪ ተጫዋች ይመስላል። ጥሩ ተቀያሪ ተጫዋች ነበር። ግን ደግሞ ዘንድሮ አሁን ትሮሳል እንደው በወሳኞቹ ጨዋታዎች ስላባከናቸው ከዚህ ቀደም እንደው ይሄ ሀፍ ቻንስ በትሮሳድ ወደ ጎልነት ይቀየር ማየት የተለመደ ነገር ነው። በዚህኛው የውድድር ዘመን ግን አርሰናልን አሸናፊ ሊያረጉ የሚችሉ አጋጣሚዎች ወይ ደግሞ ሦስት ነጥብ ሊያስጨብጡት የሚችሉ አጋጣሚዎች ላይ ትሮሳድ ደከም ብሎ ደግሞ ሰንፎ ታይቷል፣ ወይ ደግሞ እድሎቹን ሳይጠቀምባቸው ቀርቷል። ይሄ ግራ መስመር ጥያቄዎች አሉት። በእርግጥ ከአርሰናል አጫዋት ጋር ችግሩ አልመጣም ብዬ አላስበም። በአንድ ወገን ለምሳሌ፣ የማርቲኔሌ የጨዋታ ባህሪ አርሰናል በቀጥተኛ የማጥቃት ስትራቴጂ ሲመራና እንደ ዘንድሮ በጣም ዝግ ብሎ ለማጥቃት ሲሞክር በጣም ይለያያል። ምክንያቱም ተጫዋቹ ፍጥነት ውስጥ የሚጎላ በሽግግር እግር ኳስ የበለጠ ራሱን የሚያሳይ ፍጥነቱን ከቅልጥፍናው ጋር ሊጠቀም የሚችል እና ተጋጣሚዎችን ወይ ደግሞ የተከላካይ መስመሩን የሚዘረዝር እንደ አስፈላጊነቱ ሰብሮ ሳጥን ውስጥ የሚገባና ጎሎች የሚያስቆጥር ነው። የአርሰናል አጫወት ዝግባ ለቁጥር የማርቲኔሊ ዋነኛና ጠንካራ ፍጥነት ወይ ደግሞ ዋነኛና ጠንካራ ጎኑ ተገድቦ ልናየው እንችላለን። ስለዚህ ይሄ አንዱ ማርቲኔሊን ምናልባት በአንዳንዶቹ አጋጣሚዎች ከአቅም በታች እንዲጫወት ያደረገው ምክንያት ሊሆን ይችላል። ያው ወደ በኋላ አካባቢ ሲዝኑ እያለቀ ሲመጣ ወይ ደግሞ ሁለተኛው የድር ዘመን አጋማሽ ላይ በጣም ጥሩ ከተጫወቱ የአርሰናል ተጫዋቾች መካከል አንደኛው ነው። ግን ይህንን ተጫዋች ስታስበው እንደ ተጫዋቾቹ በማግባት ብቻ የማይለኩ ከሆነ ወይ ደግሞ መለካት የለባቸው ብንል ከሆነ አንዱ በማግባት ብቻ መለካት የሌለበት ተጫዋች ደግሞ ማርቲኔሊ ነው። ምክንያቱም በጣም ታታሪ ነው፣ ያለውን ሁሉ የሚሰጥ አይነት ተጫዋች ስለሆነ ስለዚህ እዚህ የእግራ መስመር ላይ እንደው ሁለቱ ተጫዋቾች እያሉ ወይ ደግሞ እንደው ትሮሳድን የሆነ ቀን እንደው ለአጥቂ ምትክ የቀይ መስመርም ላይ ካላሳረፍ ብል ለግራ መስመሩም ፉክክር ልስጥ ብል የሆነ ቀን እንደ 10 ቁጥር ወይ ደግሞ ካጥቂ ጀርባ እንዳለ ተጫዋችም ላጫውታው ብል ሁሉም ቦታ ላይ መጫወት ስለሚችል በሚል መንገድ ካላሰብከው በስተቀራ እዚህ ቦታ ላይ ለመጠናከር ማሰብ ላንድ ላንድ ፖዚሽን ሶስት ተጫዋች የሚያዝ አይነት ነገር ነው። ይሄ ደግሞ በጨረፋ ላይ በጣም ሰፊ የሆነ ቀን ስለ ቸልሲ የምንለው አይነት ስኳድ ሆኖ እረፍ ይላል። ስለዚህ ይሄ ደግሞ ማኔጅ ለማድረግ በጣም ከባድ ነው። አይፈልጉትም እንደዚህ ያለውን ነገር አሰልጣኞች። ስለዚህ ይሄ የግራ መስመሩ ነገር ከነዚህ ሁለት ተጫዋቾች አንደኛው የመሄድ ያለመሄድ ጉዳይ ላይ ሊመሰረት ይችላል፣ ወይ ደግሞ እንዳልኩ አይ የለም ትሮሳድ እዚህ እዛም ቦታ ላይ መጫወት ስለሚችል እንደ ግራ መስመር ተጫዋች ወይ ደግሞ አማራጭ ብቻ መታየት የለበትም ከሚለው ነገር ጋር የሚታይ ይመስለኛል። የቀኙ መስመር ላይ ግን ያለ ጥርጥር ተጫዋች ማስፈረም አስፈላጊ ነው። ዘንድሮ ዋኔሪ የሰጠው ተስፋ አለ? አዎ። በረዥም ጊዜ ግን ዋኔሪ ከቡካዮ ሳካ ይልቅ የማርቲን ወደ ጋርድ ቦታ ላይ መጫወቱ ነገር ብዙ ጥያቄ አለው። አይመስልም። በጣም ጥሩ ሲዝን ያሳለፈው የሚቀጥለው የውድድር ዘመን ላይ የሳካ ተጠባባቂ ሆኑ ለመጀመር ምን ያንሰዋል? ወይ ደግሞ አርሰናልን በዚህ ረገድ ያጎለዋል ወይ? በፍጹም። ግን ደግሞ አርሰናል ለፍጹምነት የቀረበ የውድድር ዘመን ነው ማሳለፍ የሚኖርበት። ለምሳሌ ከዚህ ስብስብ ውስጥ ተጫዋች እየሸጠ ለምሳሌ ገንዘብ ቢያተርፈባቸው ለምሳሌ ዊሊያም ሳሊባን በ20 ሚሊዮን ፓውንድ ገዝቶት አሁን የገበያ ዋጋው 150 ሚሊዮን ፓውንድ ቢሆን መሸጥ ያለበት ጊዜ ወይ ደግሞ መሸጥ ያለበት ክረምት ነው ብዬ አላምንም። ምክንያቱም የሆነ ተጫዋች በማስወጣትና በማስገባት መካከል የሆነኛውን ኬሚስትሪ የሚያበላሽበት ወይ ደግሞ እንደዚህ አይነት ቁማር የሚቆምርበት ጊዜ አይደለም። ይልቁን የጎደሉትን የሚሞላበት አስቀድሞ የነበረውን ነገር የበለጠ የሚያጠናክርበት ነው። ስለዚህ በጣም ወሳኝ የሆኑ የቡድኑ ተጫዋቾች ከቡድኑ አይነኩም። ለዚህ ነው አሁን ለቶማስ ፓርቲ የተጨማሪ ኮንትራት ለመስጠት አርሰናል ድርድር ውስጥ የገባው። ወደ አርሰናል ከመጣ በኋላ በጣም ኮንሲስተንቱን የተጫወተው በጣም ጥሩም ሲዘን ያሳለፈው በዚህኛው ነው። ስለዚህ ዙቢሜንዲ ቢመጣ እንኳ እዚህ ቦታ ላይ ተጫዋቹ እስኪለምድ ወይ ደግሞ በቶሎ ሊላመድ ይችላል፣ ላይላምድ ይችላል። ጉዳት የሚባል ነገር አለ ሌላም። ስለዚህ ሪስክ ላለመውሰድ ቶማስ ፓርቲ ለማቆየት የኮንትራክት ማራዘም የማስፈረም ማስፈረም ድርድር ውስጥ ስለመገባቱ ሰምተናል። ስለዚህ እዚህ ጋር እንደዚህ ማሰብ ትችላለን። የቡካ ኦሳካ እና የዋኔሪ ቦታ ላይ ግን የሆነ ቨርሳታይል ተጫዋች የማምጣት ሙከራ ለምሳሌ፣ በተደጋጋሚ ከሮድሪ ጋር ስሙ ተያይዟል ከሮድሪጎ ጎየስ ጋር እና ይሄ ሪያል ማድሪድ ውስጥ በቪኒ ጁኒየር የሆነ ቀን ደግሞ በኪሊያን ምባፔው ነግራ ወጥቶ መጫወት መፈለግ ምክንያት የማይፈልገው የቀይ መስመር ላይ የሚጫወት ግን ደግሞ በጣም ታታሪ ተጫዋች ነው። ስለዚህ አሁን እንደዚህ ያለ ተጫዋች ብታስፈርም ጥያቄ አለኝ እንደዚህ አይነት ተጫዋች ስለማስፈረማቸው የቀኙ መስመር ላይ የሆነ ቀን የሳካ ተፎካካሪ ሆኖ የቀኙን መስመር ሊጫወትበት የሚችል የግራው መስመር ላይ ደግሞ ከማርቲኔሊ ወይ ደግሞ ከትሮሳርድ ጋር ሊፎካከር የሚችል እንደ አስፈላጊነቱ ደግሞ የሆነ ቀን የመሃል ማጥቂ አድርገህ ልታጫውተው የምትችል ተጫዋች ስለሆነ አማራጭ ይሆን ይሆናል። ግን ደግሞ በዚህ ደረጃ በዚህ ፕሮፋይል ተጫዋች አስፈርመህ ተጠባባቂ ወንበር ላይ ከፍተኛ ገንዘብ አውጥተህ ታስቀምጣለህ ማለት በጣም ከባድ ነው። ለስ ተፎካክሮ ቦታውን ማስከበር እስካልቻለ ወይ ደግሞ በቀጥታ ለላይን አፕ እስካ ስካለ መጣ ድረስ ማለት ነውና፣ ስለዚህ እዚህ ጋር አርሰናል ተጫዋች ያስፈርማል፣ ግን ደግሞ በጣም በብልሃት የሚያስተዳድረው ነገር ይመስለኛል። የግራው ላይ የተጫዋች መሄድ አለመሄድ ወይ ደግሞ ቅድም ያልኩ ትሮሳርድ ጉዳይ የሚወስነው ነው። የቀኙ መስመር ላይ ግን የዋኔሪ መኖር የሚያገዳቸው አይመስለኝም ቡካባሳ ካን ከማሳረፍ ካለማሳረፍ አንፃር። ሌላ በጣም ኦቪየስ የሆነው የአጥቂ ጉዳይ ነው። ከዮኬሬዥ ጋር የአርሰናል ስም ተያይዞ እንዳለ እናውቃለን። የዚህ ተጫዋች የውል ማፍረሻ ዝቅ ማለት አርሰናል ወይ ደግሞ ለሚፈልጉት ክለቦች በጣም ጥሩ አማራጭ ነው። እንግዲህ 54 ምናምን ጎል ነው አይደል ያስቆጠረው በጥቅሉ እና 13 አሲስቶች ወር ምናምን አሉት መሰለኝ። አሁን ቅድም የምትለው የዚህ የአሌክዛንድር የዛህ ጉዳይ ለእኔ አሁን በጣም ትልቅ ጥያቄ ነው። የሆነ ቀን እንደ ፓይሳን ሻማ አይነት ክለብ አሁን ፓይሳን ሻማም አሁን በዚህ ልክ እያወጣ ተጫዋች የመግዛት ፍላጎት ያለው ክለብ አይመስልም። ሳሚ እና ሪያል ማድሪድ ምናምን አይነት ክለቦች የሆነ ቀን ድጋሚ ተጫዋቹን ወደ ስፔን የመለስ ፍላጎት ካላሳደሩ በስተቀረ ወይ ደግሞ በቃ ይሄንን ተጫዋች ማምጣት ታሪካችንን ይቀይረዋል የሚል መዳፈር ካልሆነ በስተቀረ ለይዛክ የሚጠራው ገንዘብ በጣም ከፍ ያለ ነው። ለምሳሌ አርሰናል ዮኬሬዥን ለማስፈረም ቢሞክር ከ60 እስከ 65 ሚሊዮን ፓውንድ ነው ሊከፍል የሚችለው፣ እንደውም 60 ሚሊዮን ፓውንድ ወይ 62 ሚሊዮን ፓውንድ ገደማ። ለቤንያሚን ሸሽኮ የሚጠየቀውም ዋጋ ከዚህ የተለየ ከፍታ ያለው አይደለም። ስለዚህ ለአሌግዛንድር ይዛክ ኒውካስል የሚጠይቀውን ጥያቄ ሁለት ተጫዋቾች የትኛውን ሞዴል ሊገዛበት ይችላል እና እኔ አሁን ምረጥ ብትለኝ ሁለት ተጫዋች ማስፈረም እመርጣለሁ። ምክንያቱም በተለያየ ሞልድ የተሰሩ ሁለት ተጫዋቾች ከተጠባባቂው ወንበር ልታስነሳ ወይ ደግሞ እንዳስፈላጊነቱ ልትቀያየር አየር የምትችለው አማራጭ ይሰጣል። የሆነኛው ተጫዋች ግን ቢመጣና ቢጎዳ ተጎዳ ነው ነገሩ፣ ባይሰራ አልሰራም ነው። ይሄ ግን ከጉዳትም አንጻር እንደገና ደግሞ ከምርጫ ማንዛር በጣም ብዙ እድል ሊሰጥ ስለሚችል ማለት ነው እና ሌላኛው አርሰናል እንግዲህ በክረምቱ ውሳኔ ሊያሳልፍ የሚገባቸው ቦታዎች አሉት። ለምሳሌ የተከላካይ መስመር ላይ ዘንድሮ ቲምበር በጣም ጥሩ ተጫውቷል፣ በቤንዋይት በጉዳት ታምሷል። ማጋሌዥና እና ሰሊባ እንዳሉ ግልጽ ነው። የግራው መስመር ላይ ዚንቼንኮ ይቆያል አይቆይም። ሉዊስ ስኬሊ የግራ መስመር ተጫዋች እንደሆነ ይቀጥል አይቀጥልም የሚለው ውሳኔ የሚፈልግ ነው። በእርግጥ ቶማስ ፓርቲ የሚለቅ ከሆነና አርሰናል ወደ ገበያ የማይገባ ከሆነ ዙቢሜንዲን ገዝቶ ሉዊስ ስኬሊን እዚህ ቦታ ላይ እንዳማራጭ አስቦታል ማለት ነው። ግን ደግሞ የካላፊዮሪ የጤና ጉዳይ ብዙ አስተማማኝ አይደለም። ከዚህ ውጭ ግን ሌላ አርሰናል የሚያስብበት ወይ ደግሞ በክረምቱ ልሽጣ ልሽጥ ብሎ ስሌት ውስጥ የሚገባባቸው ተጫዋቾች አሉ። አንደኛው ኪቪዮር ነው። ከማጋሌሽ መጎዳት በኋላ ተጫዋቹ በአርሰናል ደጋፊዎችም በተቃራኒዎችም አስቀድሞ ታሽፎበት የነበረው ተጫዋች የሚገባውን ክብር አግኝቷል፣ እና በዚህ ምክንያት ደግሞ የገበያ ዋጋውም ጨምሯል። ስለዚህ አርሰናል ልሽጠው ቢል በጣም ጥሩ ጊዜ ነው፣ ተጫዋቹን ለመሸጥ ደግሞ ለመደራደር። የሆነ ቀን በጣም ደካመው፣ በእሱ ስህተት ጎሎች የሚቆጠሩበት ተከላካይ ሳይሆን ኪቪዮር በሻምፒየንስ ሊግ ምሽት በርናባው ላይ ኪሊያን ባፔን ቀጥ አድርጎ አቆሞ ተጫዋች ነው። ስለዚህ የገበያ ዋጋውን ጨምሮ ነው። ሌላኛው ግን የቶሚያሱ ጉዳይ ነው። ቨርሳታይል በመሆኑ አርሰናል የትኛውን ቦታ ላይ ሊጠቀመው የሚፈልግ ዘንድሮ በጣም ጥቂት ደቂቃ አንድ ጨዋታ የተጫወተው እሱንም ጥቂት ደቂቃ እና አሁንም 2025 ማለቂያ ድረስ ወደ ሜዳ ስለመመለሱ ማረጋገጫ የለም፣ እርግጥ አይደለም። የቶሚያሱ ጉዳይ በጣም ብዙ ጥያቄዎች ያሉት ነውና ከታሰበው በጣም የተወሳሰበ የጉልበት ጉዳት ነው ገጥሞታል የተባለው። ስለዚህ የዚህም ተጫዋች ጉዳይ ውሳኔ የሚፈልግ ነው። ከዛ በተረፈ እንግዲህ ፋቢዮ ቬራን ወደ ፖርቶ ልከውት እንደነበረ እናውቃለን። ስለዚህ በዚህ ተጫዋች ጉዳይ